ሰላም ጤና ይስጥልኝ ውድ እና የተከበራችሁ የቻናሌ ቤተሰቦች፣ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በጽናት ድራማ በክፍል ዘጠና መተናል ማለት ነው። ጽናት ድራማ እንደምታውቁት እንግዲህ ከስር መሰረቱ እንግዲህ ከመጀመሪያው ጀምሮ ስትከታተሉ የነበራችሁ እንግዲህ ቤቲን ታውቋታላችሁ የቀድሞ የበፊት የኪራ ፍቅረኛ ነበረች ማለት ነው። እንግዲህ ኪራ ማለት የቤቲ ፍቅረኛዋ ነበረ። ከዛ በኋላ እንግዲህ ብዙ ታሪኮችም ተቀያይሮ ተመልክተናል ማለት ነው። አሁን ላይ ግን እንግዲህ በአስራ አንደኛው ሰዓትም ቤቲ ከሰባት እና ከስድስት ወር በፊት ነበረች ማለት ነው ከነ ኪራ ጋር። እናም እንግዲህ አሁን ላይ ድጋሜ ተከስታለች እናቷን ይዛ ውድና የተከበራችሁ አድማጭ ተመልካቾች ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ የደውሉ ምልክቱን ደግሞ በማጥቆር ቤተሰብ የሆኑ ነባር ቤተሰቦቼ ሼር ላይክ በማድረግ አበረታችሁኝ ስል እጠይቃለሁ ማለት ነው። እንግዲህ ጽናትና ኪራ ጽናት በፊት አሁን ላይ የኪራ ባለቤቱ ስትሆን የበፊት ግን ሰራተኛቸው ነበረች ማለት ነው። እንግዲህ ቤቲ ሁላችንም እናቃታለን ማለት ነው። ኪራ በህይወቱ ብዙ ውጣ ውረዶችን ያየና እየገጠመውም እያየ እስካሁን ድረስ እንግዲህ ፈተናዎች እየተደጋገሙ ይመጡበታል ማለት ነው። አንዱን ፈተና ተገላገልኩኝ፣ ተላቀኩኝ ሲል ባላሰበበት መንገድ ደግሞ ሌላ አዲስ እየተፈጠረበት እጅጉን በጣም ህይወቱን በደስታ ለማቃናት ተቸግሮ እያየ ነው ነው ዛሬ ላይ እናም እንግዲህ ኪራና ጽናት እጅጉን በጣም በደስታ እየኖሩ ይገኛሉ። ነገር ግን በመሀል በመሀል መሰናክሎች ሁሌም ያጋጥማቸዋል። እነዛን መሰናክሎች እንግዲህ የሚወጡት ሁለቱ ስለሚዋደዱ፣ በተለይ ደግሞ ጽናት ብርቱ አስተዋይና ጠንካራ ሰው ስለሆነች፣ ያው ፍቅራቸው ብዙ ጊዜ አደጋ ላይ እየደረሰ ሲመለስም ተመልክተናል። አሁን ላይ ግን በጣም በሚያሳዝን ሁኔታ ቤቲ መታለች ማለት ነው። በድጋሚ ቤቲ ማለት የኪራ የቀድሞ ፍቅረኛው ነበረች። እናም እንግዲህ እጅጉን በጣም ለረጅም ጊዜ በፍቅረኝነት ደረጃ የኖሩ ሲሆኑ እንግዲህ ወደ መጨረሻው አካባቢ ላይ እንግዲህ ሳይጋቡ ቀርተዋል ማለት ነው። በዛ መሀል እንግዲህ ብዙ ታሪኮችም ተፈጥረዋል። በቤት እያለች እንግዲህ ያው ሶሲን እናቃታለን። ሁላችንም ሶሲ ደግሞ የኪራ የበፊት የአብሮ አደጉ የእቃቃ የጨዋታ ጓደኛው ነበረች። እናም እንግዲህ ሶሲ ከውጭ ሀገር መጣ ኪራ የልጅነት ጓደኛዋ አብሮ አደጓ ስለሆነ እሱን ለማየት መጣ ነበረ። እነሱን ቤት ብዙ ጊዜ ተቀምጣ እንግዲህ ጓደኛሞች እህትና ወንድምነን አብሮ አደግነን አብረን ነው ያደግነው ዕቃ ዕቃ ተጫውተን በማለት አብረው አንድ ላይ የሚተኙ ነበረ። እናም እንግዲህ ሰውሲ ከውጭ ዓለም ከውጭ ሀገር ስትመጣ እንግዲህ ጸንሳ ነበር የመጣችው። እናም ከኪራ ጋር እንግዲህ እንደ እህትና እንደ ወንድም ነው ኪራ በሚያውቀው በወንድምነት ደረጃ ነው ሶሲን የሚቀርባት የነበረው በዛ መሀል እንግዲህ ይወጣሉ። ውጭ ፓርኪንግ ምናምን ወጥተው ይጨፍራሉ፣ ይጠጣሉ ምናምን። በዛ መሀል እንግዲህ አንድ ቀን ሰክሮ ኪራ ከእሷ ጋር አብሮ እንዳደረ ያደረገችው አስመስላበት ነበረ፣ እንደ ጸነሰች እንዳረገዘች ከሱ ከኪራ እጅጉን በጣም ሶሲም በጣም ችግር ፈጥራበት ነበረ። በዛ መሀል እንግዲህ ቤቲ ስለነበረች እጅጉን በጣም ሶሲ ከኪራ ረገዝኩኝ ስትል በጣም ብዙ ነገር ተፈጥሮ ነበረ ማለት ነው እና ቤቲም እራሷንም ስታ ሐኪም ቤትም ገብታ መድኃኒትም ጠጥታ ብዙ ዋጋ የከፈለችለት ሰው ነው ለኪራ ማለት ነው። ነገር ግን አሁንም ያ ጦስ እስካሁን ድረስ እንግዲህ አልለቀቀውም ኪራን ማለት ነው። እናም እንግዲህ በዛ መሀልም ደግሞ እንግዲህ ኪራ ብዙ ጊዜ እራሱን አይጠብቅም እና ከሴቶች ጋር የመለጣጠፍ እና የመታለል ባህሪም አለበት። ሶሲን እንግዲህ በእርግጥ ከሶሲ ጋር ግንኙነት አልነበረውም። እሷ ነበረች እንግዲህ እሱ እሱ ከማይወልደው እሱ ያላስረገዘውን እንግዲህ ከኔ አርግዣለሁ ከኪራ ብላ እንግዲህ ብዙ ጊዜ ሰላሙ ስትነሳውም ነበረ መጨረሻ ላይ ግን ከሌላ ሰው እንደጸነሰች ኪራ ምንም እንደማያገባው እንግዲህ ጽናትዬ ምርምሩን ደርሳ እንግዲህ ነፃ ውትዋለች ማለት ነው። በእንደዛ እንዳለ የኪራና የቤቲ ፍቅር ይቀጥላል ማለት ነው። በዛ መሀልም እንግዲህ ኪራ ብዙ ጊዜ ይሰክር ነበር እና አንድም እንደዚሁ ሰክሮ መቶ ጽናትን እንግዲህ አስገድዶ ደፍሯትም ነበረ። በዛ መሀልም እንግዲህ ጽናትዬን ቤቱን ለቃ ሄዳም ነበረ ወደ አባቷ። ከዛም እንግዲህ ኪራ ከአባቷ ጋር ሄዶ ነበር ያመጣት ማለት ነው። እናም በዛ መሀል እንግዲህ ብዙ ነገር ተፈጥሮም ተመልክተናል ማለት ነው። እናም እንግዲህ ጽናትዬም በስተመጨረሻ በስተ መጨረሻ የውጭ ፕሮሰስ ነበራትና ወደ ውጭ ወደ አረብ ሀገር ሄዳ መስራት ትፈልጋለች እና ምክንያቱም እነኪራ ቤት በሰራተኝነት ስለሆነ የምትሰራው በውጭ ዓለም ደግሞ ብሄድ ለን የሚያልፍልኛል ለአባቴ ማሳልፍልት አለሁ በሚል እንግዲህ ትልቅ ህልም ነበራት እና ያው የውጭ ፕሮሰስ ስለነበራት ምርመራ በምታደርግበት ሰዓት ኪራ ደፍሯስ ነበር እና በዛም ምክንያት እንግዲህ ነፍሰ ጡር እንደሆነች ይታወቃል ማለት ነው። ፅናትም እጅግ በጣም ርር ብላ ትክን ብላ ስታለቅስም ነበረ። እናም እንግዲህ በጣም አዝናም ተክዛም አንተ እያለክ እኔ መቼስ ምንም አይነት ነገር ይሆንልኛል፣ ይሳካልኛል በማለት አልቅሳም ተበሶቃቁላም ተመልክተናታል። ያም ሳያንስ ደግሞ ኪራ እኔ ያንችን ልጁ የኔ አይደለም ከናሆም ነው እንዳረገሱ ሁሉ ብሎ ሲጠይቃትም ነበረ። እጅጉን በጣም ሲያሟትም ነበር። ይህንን የሰማው ናሆም ጓደኛውም በጣም ተናዶበት ነበር። እናም እንግዲህ ችግር የለውም ልጁ የኔ ይሆናል በማለት እንግዲህ ናሆምም ግን የኔ እናንተ ጓደኝነት እዚህ ጋር ያበቃል፣ ያቆማል ሲሎም ነበር እንግዲህ ከበፊት እንግዲህ ያው ከበፊት የመጣ ታሪክ ነው እንግዲህ የቤቲ ለማለት ነው። አሁን ላይ እንግዲህ ግራ እንዳይጋባችሁ ነው፣ ሜቢ ይሄንን የጽናት ድራማን ከመጀመሪያው ጀምራችሁ አልተከታተላችሁ፣ ለዛ ነው። እናም እንግዲህ በስተ መጨረሻም ኪራ ያምናል ማለት ነው፣ ከጽናት ከሱ እንደጸነሰች ያምንና አንድ ላይ የኖሩ ሳለ እንግዲህ ቤቲ ጽናትን ትበቀላታለች። ፅንሱ እንዲወርድ መድኃኒት ተሰጣታለች ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ የጽናት ልጇ ያው ሞቶባታል ማለት ነው። እናም እንግዲህ ቤቲ ተበቅለዋለች ኪራ ማለት ነው። በዛ መሀልም እንግዲህ በተደጋጋሚ እንግዲህ ጽናትን ለማጥቃትና ጽናትን ለማጥፋትን ብዙ ጥረቶችን አድርጋለች ማለት ነው ቤቲ። እናም እንግዲህ በስተመጨረሻም ግን ተንኮሎቿ፣ ሴራዎቿ ሁሉ እንግዲህ አልተሳካላትም። መጨረሻ ላይ ግን ያው እብደት ነው የገጠማት ማለት ነው ቤቲ። እራሷን ስታ አብዳ ከነሱ ቤት እንግዲህ የወጣችው አብዳ ነበረ ማለት ነው። እናም እንግዲህ በስንት መከራና በስንት ትግል ነበረ ከኪራ ቤት የወጣችው ወጥታም እንግዲህ ወደ ቤተሰቦቿ ላይ ነው። አሁን ላይ እንግዲህ ከስድስት ወር በኋላ እናትየዋ ተከስታለች ኪራን ለማውራት ዛሬ ላይ በክፍል ዘጠና ስልክ ይደውልለታል። በተደጋጋሚ ምንድን ነው ምንፈልጋችሁ ነው ሲልም ነበረ ኪራ። ጉዳዩ ጥብቅ ጉዳይ እንደሆነም ሲነገረው እሺ ይልና ካፌ ይቀጣጠራሉ። ካፌም ተቀጣጥረው ኪራ ቁጭ ብሎ ይጠብቃል። ያልጠብቀ ሴትዮ አጠገቡ መታ ቁጭ ስትል አይ እኔ እንኳን እዚ ጋር የምጠብቀው ሰው አለኝ፣ ወንበሩ የሌላ ሰው ነው በማለት የሚናገራል። ኪላ፣ አይ እኔ እኮ ነኝ ስደውልልክ የነበረው እኔ ነኝ እንግዳህ በማለትም ያናግሩታል ውይ እርስዎ ነዎት እን በማለት እንግዲህ ኪራም አው ቅድም እንግዲህ አንቺ እያልክ ስታመነጫጭቀኝ ነበር አሁን ደግሞ አንቱ እያልክ ታከብረኛለክ በማለት እንግዲህ የቤቲ እናት ነኝ ብለው እንግዲህ ስለ ልጃቸው በጠና መታመምና ስለ ልጃቸው አእምሮዋን መሳት በጸበሉን ቦታ በሐኪም ቤትም የሚያደርኩበት የለኝም ግን መድኃኒቷ አንተ ብቻ ነክ። ጠዋትም፣ ቀንም፣ ለሊትም ኪራ ኪራ ኪራ በማለት እንግዲህ ሰላማ ተነስቶ የልጄ ሰላም ተነስቶ ተበጥብጦ ነው ያለው በማለት እናም እንግዲህ ቤቲ ካንተ ጋር መኖር አለባት ሲሉም እንግዲህ ወስነውበታል። ኪራም እንግዲህ ህይወት ያመሰቃቀለች ሴት ነች፣ በጭራሽ የማይታሰብ ነገር ነው። ቤቲ ከኔ ጋር ልትሆንም ሆነ ወደ እኔ ህይወት ልትገባም ልትመለስም አትችልም በማለት ይናገራል ማለት ነው። እናትየዋም እጅጉን በጣም ይለምኑታል። እናት የለክም በፈጠረችክ በእናትክ ሞት እያሉም እንግዲህ ሲማጸኑትም ተመልክተናል። ቤቲ ከስድስት ወር በኋላ ድጋሚ ወደ እነ ኪራ ቤት ተከስታለች። ከዚህ በኋላስ ያለው ቆይታቸው ምን ይሆን? ጽናትስ ምን ይሰማት ይሆን? በጣም የሚያሳዝን ሁኔታ ላይ ነው እንግዲህ የጽናትና የኪራ ነገር ህይወታቸውን አንድ ላይ አድርገው ወልደው ከብደው ይኖራሉ ብለን ነበር የምናስበው ነገር ግን ሁሌም በፈተና እና በመሰናክል የተሞላች ህይወት ነው ያላቸው ጽናትና ኪራ ማለት ነው። ቤቲ ከዚህ በኋላ ከኪራ ጋር መኖር እንዳለባት እናትዮዋም ይናገራሉ። ኪራም እንግዲህ ይህንን ነገር የመጨከን ልብ የለውም እና አምኖ ከመቀበል ውጭ ምንም አማራጭ የለውም። ኪራ በባህሪው እሩህሩህና ደግ አሳቢ ነው። ኒናም አለች፣ ቤቲም እንግዲህ መታለች፣ ጽናትም አለች። በጣም ያሳዝናል። እናም እንግዲህ በቀጣይ ክፍል ምን ይከሰት ይሆን? ቤቲና ኪራ አንድ ላይ ይኖሩ ይሆን? ጽናትስ ትፈቅድላቸዋለች? የሚለውን ነገር እንግዲህ ወደፊት አብረን በሂደት የምናይ የምንመለከት ይሆናል ማለት ነው። በጣም የሚያሳዝን እንግዲህ ታሪኮችን እየተመለከትን ነው በጽናት ድራማ ላይ ህይወት እንግዲህ ብዙ ውጣ ውረድ አላት። አንዳንዴ እኛ እንዳሰብነው ሳይሆን እኛ እንዳሰብነው ሳይሆን እንግዲህ ሁሉም ነገር ተገለባብጦ ይገኛል። የጽናትና የኪራ ነገር እንግዲህ ሁሉ ነገር ተገለባብጦባቸው አሁን ላይ ተመልክተናል ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው ቤተሰብ። እናም እንግዲህ ቀጣዩ ጣፋንታ ምን ይሆን የኪራ ህይወት፣ የጽናትስ የሚለውን ነገር ጽናት እንግዲህ በዚህ ጉዳይ በጣም ነው የምታዝነው ነው። ምክንያቱም ከኪራ ጋር እጅጉን በጣም የሚያጓጓ ህይወትና ኑሮ ለመኖር ትጓጓለች፣ ግን እየሆነና እየተሳካላት አይደለም። እናም እንግዲህ ጽናት በድጋሚ ልቧ መሰባበሯ አይቀርም ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ የሆኑ ነባሮች ደግሞ ላይክ ሽራ ይረሳ ማለት ነው። እና ሁላችሁም እንግዲህ ሀሳብ አስተያየታችሁን ግምታችሁን በኮሜንት አስቀምጡልን። ከቤት ጋር ምን አይነት ህይወት ከዚህ በኋላ ይኖራቸው ይሆን? ኪራና ቤቲ ጽናትስ? በጣም ነው የሚያሳዝነው እንግዲህ ቤቲ ከስድስት ወር በኋላ ትመጣለች ብለን እንኳን አላሰብንም ነበር። እንግዲህ ድንገት እናቷን በመላክ ተከስታለች ማለት ነው። እንግዲህ በቀጣይ ደግሞ ከቤቲ ጋር የሚኖረውን ቀጣይ ህይወታቸውን አብረን የምናይና የምንመለከት ይሆናል። በቀጣይ ክፍል እንግዲህ እስክንገናኝ ድረስ ውድና የተከበራችሁ አድማጭ ቤተሰቦቼ ቸር ሰንብቱልኝ ይላለው። ስለምታበረታችሁኝም አመሰግናለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እዚህ ጋር አበቃለሁ ማለት ነው። ባይ ባይ። ቀጣይ ክፍል እንገናኝ።